አሁን እኮ እኛ አሁን እንትን ማለት ሳይሆን እነሱ እኮ እያሉ አለው። ይቅርታ ጠይቁ፣ የብሩክ ዳንሰኞች ፎርፋ እያደረጉ ምን ብዬ ነው ይቅርታ ጠይቃለሁ? እኔ ሰው ምንድን ነው? ምን አጠፋችሁ እናንተ? ያለ ምንም አላርቅም፣ ምንም አልሰማሁም። ያ ጠፋሁት የለም። አሁን እኮ እኛ ያጠፈሰው የለም። ባለፈው ሀይምና ብሩኬ ሲጣሉ ብሩኬን እንደዚህ እንዴት ነው ያረጉት? ቂም እኮ ነው ያለቀን እኛ እኛ አሁን ምን አሁን ይሄኛ ብቻ ለምን ነው ሰላም ይባል? ብሮክ ያልተሰደደም ብሮክ ተሰደደው ላይ ነው ተሰደደው። እኔ በርግጥ የሰው ፎቶ ማባላሽ ምናምን አይመችኝም። ምክንያቱን አረ حرام ነው። አርጌስ አላውቅም። እንደዚህ ፎቶ ቪዲዮ ምናምን ሰብኬ አላውቅም፣ አይመችኝም ማለት ሲንጀመር፣ ይቅርታ ምናምን አይሰራም። በቃ የምን ይቅርታ? እኛም በራሳችን በኩል እንኖራል። እነሱ አይ ሰላም ፈጥረን አይ እኔ የሆነ ቦታ ሰምቻለሁ፣ ምን እንዳልወጣለሽ። በዚህ እኔ ተስማማለሁ። ምን አልወጣለሽ ሰላም ወርደን እንደ በፊት የልጆቹ ቪዲዮስ በደንብ ያታይ አይደለም፣ ላይክስ በደንብ ያገኙ አይደለም። ስለዚህ አንድ ሆነን እንደ በፊት እንደ በፊትን ይሆናልን አለ። ይሄ ማለት ብሩከስ ካልተነካ እኩል ከአዩ እኛ ነው ደሞ ወላሂ ላዚ አይመት አላቻ ይለኝ። እሺ አሁን እኔ ከሃይሜ ጋር ምንም ነገር የለም። የሃይሜን ቢዶም እንደ ድሮ አያለም። የብሩኬን ነገር ነገር ቲክቶክ ላይ ነው፣ ዩቲዩብ ላይ ማነው፣ ማነው ሰደበ ቲክቶክ ላይ አይደል? አንድ ነገር ነገር እነሱ ብሩኬን አንነካም ብሎ ይቅርታ ከጠየቁ እኛ ሃይሜን አንነካም፣ ከዚህ በላይ ይቅርታ እንጠይቃለን፣ አንድ ይሆናል። ተስማማለሁ። ግን እነሱ እሱን የጮኮኑ የሰደቡ የሆነ

ሌላ ቦታ ገብታ አቃጠለች አሉ። አው እኮ ሌላ ቦታ ገብታ እነሱ አይሰሙ ሞኮ ተያቸው፣ አለችና ከዛ ተቃጠልኩት፣ ወጣ። እንዴት እንደዚህ ያለች እኔማ የሶስት የሆነ ሶስት ጥንቸሎች አሉ ከእነሱ ጋር ተጋጠምኩት እና ከዛ ወጣሁ። እሱ አይዘካርተኩ ነው። እነሱን ተዋቸው አይሰሙም መቼም። አሁን ሄዳ ስሙን ታጠፋለች፣ ከፈለገች ሪኮርድ ትሰራለች ስትል ሀሜታ ሰምቼ ነው ተቃጠልኩት። የሰ ምንም ምንም ምን እንደ ምን ሆነሻል? ብሩኬት አድሏል። እንግዲህ እዚህ ምድር አንድ ሰው አይነት የት ሄደሽ ነይ። አይተው እንደዚህ አይነት እንደዚህ አይነት ሰው አይመችም። እንደኔ እኔ እኔ እንጃ ብቻ። በተለይም እኛን አሳልፎ መሰጣት ሰው ይኔ አለው እንዴ? እናንተ ፕሮፋይል ብትቀይሩ ባትቀይሩ ያው ናቸው እኮ የብሩክ ኦዲየንሶች ናቸው የምትባሉ። ግን የትን ብትሉ ሌሎቹ አያስገባም። እኛ እርስ በርሳችን ነው እንጂ ሌላ ማንም እናንተን የሚያስናግዜ አስተናጋጅ የሚል ሰው የለም። ማንም የሰማ ሰው የለም። እንዲ እነሽና እኔ ሀሳብን ቀይሬ ሌላ ጋር ሄጄ አስመሰነ የምንም አስመሰል አልፈልግም። አስመሰ ፌዴራልን የራሱ ተቃጥላ ማለት ነው። ትላንትና አይች ልጅቱ አልተመቸኝም እንደዚህ እያለች ነው ብላ ተቃጥላ ወጥች፣ እና ሰላሚም ተናዳለች ከሷ ጋር እነ ግማሾቹ ተናደን። ሷ አስመስል ደግሞ አጭር ቁመት ማጥራትና የምታውራ ነገር የለኝ እናንተ ምንድናቸው ማለት ነው፣ መወጣጠር ራሷ ይቅርታ እናንተን፣ አስቀየምኳቸው። ግን እኔ ከሰው ጋር ከተናደድኩኝ እንደዚህ ነው። ቤት ቀንሽን ብትጨመር ምንም የምታመጪ ነገር የለም፣ የምጨመር ነገር የለም፣ የምትቀነስ ነገር የለም። በቃ የብሩኬ ወዴን ሶች ብሩኬ ወዴን ሶ ነው፣ ይሄዳል። አንቺ ወደኋላ ከፈለች ወደ ሀይሚ ሂጅ። ምንድን ነው የምትፈልጊታለው? እኛ ሰው አድርገን በኋላ የእኛን እንደሞ አሳልፈሽ ልትሰጪ ነው ከዚህ ጋር እንዴ?

እንትን እኔ እንትን ሼር እያደረገች ነው እ እኔ ካገባ ማለት ነው፣ እናንተን ትገባላችሁ

እኔ የምላችሁ ዛሬ ገስት እንስራ የምሬ ነው። የሆነ ፎቶ አምጥቻለሁ ነው ዝም ብላችሁ ገስት እንስራ። ለእናንተ ይመቻል፣ አውሩ ሁላችሁ። ምናለታችሁ? የጨለማ ቤቱን እንዳረ ሞት አርጉ፣ ሞቱን ክበቱ እንዳውሩ ቡራ ሲሚ ዛሬ ማለት ነው የተቃጠልኩት እኮ በዚህኛው ስልክ ይዤ የነበረ ስሙ

ነው እራሳቸው ገብቶ ሲያወሩ ነበር እዚህ ጋ። ቆይ ምን አለች እህቷ ማለት ነው። ነው የሚመጡት መሰለኝ ደግሞ ስሰማቸው ነበር። ነው ሲያወሩ ነበር እዚህ ጋ ማለት ነው ነው